ጤና ይስጥልን። እንደምን አመሻችኋል? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እነሆ። በቅድሚያም አበይት ዜናዎች፣ በምዕራብ ትግራይ ዞን ሰርጎ ለመግባት የሞከረው የግንቦት ሰባት አርበኞች ጥፋት ኃይል በዞኑ ሕዝብና ሚሊሻ በቁጥጥር ስር አዋለ። ለአርባ ስልሳ ቤቶች ግንባታ ውል የነበረ የአርማታ ብረት ዘርፈዋል የተባሉ 23 ተጠርጣሪዎችንና የተዘረፈውን ንብረት በቁጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ኢትዮጵያን ጨምሮ የተለያዩ ሀገራት በቀድሞ የኩባ ፕሬዚደንት ፊደል ካስትሮ ሞት ሀዘናቸውን እየገለጹ ነው። ቆዩ በምዕራብ ትግራይ ዞን ሰርጎ ለመግባት የሞከረው የግንቦት ሰባት አርበኞች የጥፋት ኃይል በዞኑ ህዝብና ሚሊሻ በቁጥጥር ስር መዋሉን የመከላከያ ሚኒስቴር አስታወቀም። አጠቃላይ ከገባው 113 የታጠቀ የጥፋት ኃይል 15ቱ ሲገደሉ፣ 73ቱ ሊማረኩ ችለዋል። ሙባረክ መሐመድ ሻቢያና ደጋፊዎቹ እንዲሁም የአገሪቱ ሰላምና ልማት የማይዋጥላቸው የጥፋት ኃይሎች ከንቱ ሴራ ፈጽሞ እንደማይሳካ የኢፌድሪ መከላከያ ሚኒስቴር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መረጃ አስታውቋል። ሰሞኑንም በብርሃኑ ነጋ የሚመራው አርበኞች ግንቦት ሰባት በሀገሪቱ ተፈጥሮ የነበረውን ሁከትና ብጥብጥ እንደ መልካም አጋጣሚ በመጠቀም በምዕራብ ትግራይ ዞን ሰርጎ ለመግባት የሞክረው የጥፋት ኃይል በዞኑ ህዝብና ሚሊሻ በቁጥጥር ስር ውሏል። የዞኑ ህዝብና ሚሊሻም እነዚህን የጥፋት ኃይሎችን ተከታትሎ በማደን በወሰደው እርምጃም ሊደመሰሱ ችለዋል። አጠቃላይ ከገባው 113 የታጠቀ የጥፋት ኃይል 15ቱ ሲገደሉ 73ቱም ሊማረኩ ችለዋል። በሁለት ዙር የገቡት እነዚህ የጥፋት ኃይሎች የመጀመሪያ ዙር በሻለቃ መሳፍን ጥጋቡ የሚመራ ሲሆን፣ ሁለተኛው ደግሞ በደስታው ተገኝ የሚመራ ነበር። መሪዎቹን ጨምሮ ሌሎችም የመሪነት ሚና የነበራቸው የጥፋት ኃይሎች በዞኑ ህዝብና ሚሊሻው ሙታንና ሙርከኞች ሆነዋል። ከጥፋት ኃይሎቹ የጦር መሳሪያዎች ፈንጆችና ቁሳቁሶችም ተማርከዋል። 73 ክላሽንኮፍ ጠመንጃ፣ 62 የእጅ ቦምብ፣ ሁለት ከባድ መትረየስ አንድ አርፒጂ፣ ሁለት ስናይፐር፣ አምስት ሽጉጥ፣ ሁለት ቱሪያ ሳተላይት መገናኛ፣ አምስት የጦር ሜዳ መነጽር አንድ ዲጂታል ካሜራ ስምንት መረጃዎችን የያዙ ፍላሾችና አንድ ሶላር ተማርከዋል። አምስት ተንቀሳቃሽ ስልኮችን ጨምሮ ኢትዮጵያ ብርና የአሜሪካ ዶላርም በቁጥጥር ስር ውሏል። የምዕራብ ትግራይ ዞን ህዝብና ሚሊሻም የተበታተኑትን ጥቂት የጥፋት ኃይሎችን እየተከታተሉ በመልቀም ላይ ናቸው። ሻቢያ፣ አርበኞች ግንቦት ሰባትም ሆነ ሌሎች የጥፋት ኃይሎች በተሳሳተ ስሌት የሀገሪቱን ሰላም ማወክም ሆነ ልማቱን ማደናቀፍ ፈጽሞ እንደማይሳካላቸው ያስተማረ እርምጃ ነበር ብሏል የኢፊድሪ መከላከያ ሚኒስቴር። ሙስናን ለመዋጋትና መልካም አስተዳደር ለማስፈን የተጀመረውን የሀገሪቱን የህዳሴ ጉዞ ለማፋጠን እንደሚሰሩ በትሬድዋ የሚገኙ የባዴን አባላት ገለጹ። ባዴን የጀመረው ጥልቅ ታድሶ እንዲሳካ ህዝቡ የበኩሉን ድርሻ ሊወጣ እንደሚገባም የባዴን ስራ አስፈጻሚ ኮሚቴ አባል አቶ ካሳ ተክለ ብርሃን ተናግረዋል። በትሬድዋ የሚገኙ የባዴን አባላትና ደጋፊዎች ድርጅቱ የተመሰረተበትን 36ኛ ዓመት በፓናል ውይይት አክብረዋል። ከድሬዳዋ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የደረሰንን ዘገባ ጌታቸው ባልቻ ያቀርበዋል። በድሬዳዋ ከተማ የሚገኙ የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን አባላትና ደጋፊዎች ድርጅቱ የተመሰረተበትን 36ተኛ ዓመት በፓናል ውይይት አክብረዋል። የፓናል ውይይቱን የብአዴንና የኢህአዲግ ስራ አስፈጻሚ ኮሚቴ አባልና የፌዴራልና የአርብቶ አደር ጉዳዮች ሚኒስትር አቶ ካሳ ተክለ ብርሃን መርተውታል። እሳቸው እንዳሉትም ብአዴን ራሱን በጥልቀት በመፈተሽ ያሉበትን ችግሮች ለመፍታት እየሰራ ነው። የጥልቅ ተሃድሶ ውጤታማ እንዲሆንም ህዝቡ የድርሻውን ሊወጣ ይገባል ነው ያሉት። ለውጥ የሚመጣው ያለውን የአስተሳሰብ የአመለካከት ለውጥ ይዞ ያንን ለውጥ ወደ ህዝቡ ይዞ መውረድ ነው። ከዛ በኋላ በተግባር ደግሞ ህብረተሰቡንና አገርን ህዝብን መካስ ማለት ነው። የጥልቀት ታድሶ ዋናው ኮንሰፕት ይሄ ነው። ከዚህ በተጨማሪ እንግዲህ ህብረተሰቡም ከድርጅቱና ከመንግስት ጎን መሰለፍ አለበት። የብሔረ አማራ ዴሞክራሲያዊ ንቅናቄ በአዴን አባላትና ደጋፊዎች ራሳቸውን በጥልቀት በመፈተሽ ሙስናን በመዋጋት መልካም አስተዳደር እንዲሰፍን እንደሚሰሩ ተናግረዋል። እያንዳንዱ አመራርና አባል ራሱን በዚህ ደረጃ አዘጋጅቶና ፈትሾ ከህብረተሰቡ ጋር በጋራ ለመስራት በሚያስችል ሁኔታ ራስን የማየት እንቅስቃሴ ነው ያሉ በስፋት ችግሮቻችንን አይተን ታድሶን በጥሩ አጋጣሚ እንደ ጥሩ አጋጣሚ ተወስዶ ወደ ለውጥ ጎዳና የሚመራ ነው። የድሬዳዋ አስተዳደር ምክትል ከንቲባ አቶ አብዱል ጀባር አብዱል ሰመድ በበኩላቸው በአዴን ኢህአዴግ እንደ ሌሎቹ ብሔራዊ ድርጅቶች ህዝባዊ ወገንተኝነቱን ጠብቆ ለአማራ ክልል ብሎም ለሀገሪቱ ህዝቦች ተጠቃሚነት መረጋገጥ እንዲሁም ለዲሞክራሲያዊ ስርዓት ግንባታ የሰራ ድርጅት ነው ብለዋል። ከተማችን ድሬዳዋን የሀገሪቱ ምስራቃዊ ክልል የንግድ የኢንዱስትሪና የአገልግሎት ማዕከል ለማድረግ በሚደረገው ርብርብ የነዋሪው ማህበራዊ ኢኮኖሚያዊና የመልካም አስተዳደር ጥያቄዎችን ትርጉም ባለው መልኩ ምላሽ ለመስጠት በምናደርገው ጥረት በአዴን ኢህአዴግ ከእህትና አጋር ድርጅቶች በጋራ ህያው አስተዋጽኦ እያደረገ ይገኛል። የበአዴን 36ኛ የምስረታ በዓልን አስመልክቶ የኢህአዴግ አጋር ድርጅቶች የሆኑት የኢትዮጵያ ሶማሌ ህዝቦች ዴሞክራሲያዊ ፓርቲና የሐረሪ ብሔራዊ ሊግ የአጋርነት መልእክታቸውን አስተላልፈዋል። ዘገባው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ፍርድ ቤቶች የህግ የበላይነትን በማስከበርና አንድ የፖለቲካና የኢኮኖሚ ማህበረሰብ በመፍጠር ሂደት የጣለባቸውን ኃላፊነት መወጣት እንዳለባቸው የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት አቶ ዳኜ መላኩ ተናገሩ። የፌዴራል ፍርድ ቤቶችና የፌዴራል ጠቅላይ ሸሪያ ፍርድ ቤት አመራሮችና ሰራተኞች አስራ አንደኛውን የብሔሮች ብሔረሰቦችና ህዝቦች ቀን ባል አክብረዋል። በዓሉ በሸባ ዩኒቨርሲቲ ኮሌጅ ማህበረሰብም ተከብሯል። ጥላውን ካሳ ተመልክቶታል። በህገ መንግስቱ በሰፈረው የራስን እድል በራስ የመወሰን መብት ተጠቅሞ ዜጎች በነጻ ፍላጎታቸው አንድ የፖለቲካና የኢኮኖሚ ማህበረሰብ ለመፍጠር በተያዘው ወቅት ፍርድ ቤቶች ቀዳሚውን ስፍራ ይይዛሉ ተብሏል። ፍርድ ቤቶች የዜጎች መብት በማስከበር እስካሁን መልካም ውጤቶች ቢያስመዘግቡም መሙላት ያለባቸው ክፍተቶች አለ ብሏል የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ዳኝ መላኩ 11ኛው የብሔር ብሔረሰቦች በዓል በፌዴራል ፍርድ ቤቶች ሲከበር ህዝብንና መንግስትን በሚፈልጉት ደረጃ እርካታና መኔታ ለመፍጠር በርካታ ስራዎች ይጠበቁብናል። ዛሬም ተገልጋዩ በአግባቡና በእኩልነት በማስተናገድ ከፍርድ ጥራትና ከኪራይ ሰብሳቢነት አመለካከት እና ተግባር ጋር በተያያዘ ያላለፍናቸው በርካታ ችግሮችና ፈተናዎች እንዳሉ እንገነዘባለን። የፌዴራል ፍርድ ቤቶች የሀገሪቱ ዳኝነት አሰጣጥ ስርዓት ወጥ በማድረግ ተቀራራቢ የሆነ የህግ ትርጉም መስጠት ይጠበቅባቸዋልም ተብሏል። አፋር ሰብዓዊና ዲሞክራሲያዊ መብት ካልተከበረ አዲስ አበባ ቢከበር አንድ የሆነ የኢኮኖሚ ማህበረሰብ መገንባት አይቻልም። አንድ የሆነ የፖለቲካ ማህበረሰብ መገንባት አይቻልም። ስለዚህ አንድ ድንበር ላይ ያለው የሰብአዊ መብት ጥሰት ማዕከል ላይ ላለው የሰብአዊ መብት ጥሰት እንከን ነው ማለት ነው። ያ እንከን በጋራና ተደጋጋፊ በሆነ ነው ሊፈቱት የሚገባው። ህገ መንግስቱና መርሆቹን በዜጎች የማፍረጥና የማስተማር ስራ በተገቢ ሁኔታ ያልተሰራ እንደሆነም ተገልጿል። እያንዳንዱ ዜጋ ህገ መንግስቱ ላይ ያሉት መሰረታዊ ድንጋጌዎች በሚገባ በየትኛውም አካባቢ ወይም ጽንፍ ይኑር ሊረዳው ይገባል። ስለዚህ የማሳወቅ ስራ ገና እየተሰራበት ያለ ሂደት መሆኑን መገንዘብ እንችላለን። የመጀመሪያ ሁለተኛው በእኩል ነው፣ ዜጎችም ሊረዱት የሚገባው በበዓል አካባቢ ስነ ስርዓቱ ፍርድ ቤቶች ህገ መንግስታዊ ስርዓቱን በማክበርና በማስከበር አንድ የፖለቲካና የኢኮኖሚ ማህበረሰብ ለመገንባት በሚኖራቸው ሚና ላይ ያተኮረ የፓናል ውይይትም ተካሂዷል። በተያዘ ዜና የኢትዮጵያ የከፍተኛ ትምህርት ጥራትና አግባብነት ኤጀንሲ ከፌዴሬሽን ምክር ቤት የ2009 የብሔር ብሔረሰቦችና ህዝቦች በዓልን ለማክበር ባደረጉት ስምምነት መሰረት በሸባ ዩኒቨርሲቲ ኮሌጅ አዘጋጅነት በመቀለ ከተማ በፓናል ውይይት ተከብሯል። ህገ መንግስቱ ባለፉት ሀያ ዓመታት የግል የከፍተኛ ትምህርት ተቋማት መስፋፋትና የተማረ የሰው ኃይል በማፍራት አስተዋጽኦ እንደነበረውም ተገልጿል። ህጋዊነት ባለው መልኩ እንዲስፋፉና በቁጥርም እንዲበዙ ይፈልጋል። ለዚህም ከፍተኛ ጥረት ያደርጋል፣ ድጋፍም ያደርጋል። በዚህ መሰረት እስካሁን ድረስ ወደ መቶ ሁለት ከፍተኛ የግል ትምህርት ተቋማት አሉ። እስካሁን ድረስ ደግሞ ባለፉት ሀያ ዓመታት ውስጥ በከፍተኛ ትምህርት ተቋማት ላይ ካሉት ተማሪዎች ሀያ ሁለት ፐርሰንቱ በእነዚህ ከፍተኛ የግል ትምህርት ተቋማት የተመዘገቡ ወይም የተማሩ ናቸው። የባሉ መከበር ሀገራዊ አንድነትን ለማጠናከር ፋይዳ እንዳለውም የውይይቱ ተሳታፊዎች ገልጿል። ለአርባ ስልሳ የቤቶች ግንባታ ይሁን የነበረ የአርማታ ብረት ዘርፈዋል የተባሉ ሀያ ሶስት ተጠርጣሪዎችንና የተዘረፈውን ንብረት በቁጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። በቁጥጥር ስር ከዋሉት ተጠርጣሪዎች መካከል የአዲስ አበባ ከተማ አስተዳደር የቁጠባ ቤቶች ኢንተርፕራይዝ ኮንስትራክሽን የግንባታ ግብዓት ኦፊሰር ይገኙበታል። ለኢትዮጵያ ዜና አገልግሎት ዘገባ ሀብታሙ ድረስ ህዳር 10 2009 ዓ.ም ልዩ ስሙ ጎፋ ወረዳ 6 እርሻ ሰብል ተብሎ ከሚጠራው አካባቢ ነበር ከ ከ460 ቤቶች ግንባታ ግብዓት ማስቀመጫ መጋዘን ለግንባታ የተዘጋጀ ብረት በ15 ሲኖትራክ ተጭኖ የጠፋው። ይህን ተከትሎም ፖሊስ አስፈላጊውን ክትትል ሲያደርግ ከቆየ በኋላ 23 ተጠርጣሪዎችንና የጠፋውን ንብረት ሙሉ በሙሉ በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ ኮሚሽን ያስታወቀው። በአዲስ አበባ ፖሊስ ኮሚሽን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ የወንጀልና የትራፊክ አደጋ ምርመራ ዲቪዥን ኃላፊ ምክትል ኮማንደር ጋሻው ጽጌ፣ አዳራሽ ሁሉ ያዘጋጁ ግለሰቦች ነበሩ። ሰበታ ላይ፣ ናዝሬት ላይም የተቀበሉ ሰዎች ነበሩ። እንግዲህ ነጋዴና የመንግስት ሰራተኛ የሆኑ ግለሰቦች ናቸው እዚህ ላይ ከፍተኛ ሚናውን የተጫወቱት። ከዚህ ውጭ ያሉ ደግሞ ደላሎችና ሹፌሮች ነበሩ እነሱንም አስራ አንድ ሹፌሮችን ለመያዝ ተሞክሯል ወንጀል ፈጻሚዎች ደግሞ አስራ ሁለት በአጠቃላይ ሀያ ሶስት ሰዎች ወንጀሉን አቀነባብረዋል ተብለው የተጠረጠሩት የግብአት ኦፊሰር ብረቱን ለመሸጥ ሲደራደሩ እንደነበርም ምክትል ኮማንደር ጋሻው ተናግረዋል በዋናነት ወንጀሉን የፈጸመው የድርጅቱ ሰራተኛ ነው የግብአት ኦፊሰር ኃላፊው ነው ይህንን ሴታፑን የሰራው እሱ ነው። ከመርካቶ ተክለ ሃይማኖት ከሚገኝ አንድ ነጋዴ ጋር እንግዲህ ተመሳጥረው ነው ይህን የሰሩት በኪሎ 18 ብር ለመሸጥ ነው። ንብረቱ አሁን ሲሰላ ከአራት ሚሊዮን እስከ አምስት ሚሊዮን የሚገመት ንብረት እንደሆነ የምርመራ መዝገባችን ያስረዳል ማለት ነው። በዕለቱ በኢንተርፕራይዝ ውስጥ የሚሰሩ ኃላፊዎች ለጥበቃ ሰራተኞች ሀሰተኛ የንብረት ማውጫ ሰነድ አዘጋጅተው በመስጠት ጭነው መውጣታቸውን ምክትል ኮማንደር ጋሻው ገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ወደ ኩባ በቀድሞ በኩባ ፕሬዚደንት ፊደል ካስትሮ ሞት ወደ ወዳተኮሩ ዜናዎች አልፋሉ ፕሬዚደንት ዶክተር ሙላት ተሾመና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቀድሞው የኩባ ፕሬዚደንት ፊደል ካስትሮ ሩዝ ሞት የተሰማቸውን ሀዘን ገለጹ። ሁለቱ መሪዎች ለኩባ መንግስትና ህዝብ በላኩት የሀዘን መግለጫ ፊደል ካስትሮ በአስቸጋሪ ወቅት ከኢትዮጵያ ህዝብ ጎን የቆሙ ታላቅ ወዳጅ መሪ በመሆናቸው ውለታቸው ከትውልድ ትውልድ ሲታወስ የሚኖር ነው ብለዋል። በእርሳቸው አመራር ወቅት አያሌ ኢትዮጵያውያን በኩባ በተለያዩ የትምህርት መስኮች እውቀት እንዲገበዩ ያበረክቱት አስተዋጽኦ ለኢትዮጵያ ለነበራቸው አክብሮትና ድጋፍ ህያው ምስክር መሆኑን አመልክተዋል። ይህ በሁለቱ ህዝቦች መካከል የጠበቀው የህዝብ ለህዝብ ግንኙነት ለወደፊትም ትምህርትና ጤናን ጨምሮ በተለያዩ መስካዎች ጠናክረው እንደሚቀጥል ያላቸውን እምነትም ጠቁመዋል። ፕሬዚደንት ዶክተር ሙላቱና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ መልእክታቸው ለኩባ መንግስትና ህዝብ እንዲሁም ለወዳጅ ቤተሰቦቻቸው መጽናትን ተመኝተዋል። መረጃውን ያደረሰን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ነው።